ሰላም ነዎት? ደህና ነዎትልኝ? እኔ አማን ጋር ነው የሚኖረው። እዚች ብቻዎት ነው? ልጅ ቤተሰብ የለዎትም? ማን ያግዘዎታል? የእኔ እናት። ምግብ ምናምን ማን ያበስልልዎታል? የእኔ እናት። ራስዎት። እኛ እንደው ተቸግሯል ተብለን ቤተሰብ የለዎትም ተብለን ነው እዚህ የመጣ ነውና፣ አሁን ችግሮትን ይንገሩን እስኪ

እና እድር የሚከፍሉት አጥተው ነው የወጡ ልጆት አዎ ምን ሆኖ ነው ሞቶብኝ ነው እናት እዚህ ነበር እርሶ ጋር የሚኖር ሰላም እንዴት ናቸው ውድ ቤተሰቦቼ ሰቦቼ እኒህ እናት የምትዋቸው በጣም የሚያሳዝኑ እናት ናቸው የሚገኙት ቢኮሉ አባይ ነው ነገር ግን አንድ ልጅ ነበራቸው የሚጦራቸው እሱ ልጅ ሞተባቸው በጣም ነው የሚያሳዝኑት። አሁን እድርም የላቸውም እናታችን፣ የሚከፍሉት አጥተው ማለት ነው። ለዕለትም የሚቀምሱት ነገር የለም። አሁን እድር ለመግባት ምንድነው የሚያስፈልገውት? ስንት ብር ነው? አምሳ ብር ነው እና አንድ ሺህ ብር። እሺ ችግር የለውም። እሺ ሁሉንም እናደርጋለንማ። እዚች ቆዩን መጣን። ደህና ቆዩ መልካም የመጣ ለውትን አይተዋል አይ ይኸውልውት ማማ መቶ ኪሎ ጤፍ አምሳ ኪሎ በቆሎ ዘይት ሽሮ በርበሬ መጥቶልውታል እሺ እሰይ እናት ይሄን ደግሞ እድር ምናምን የለኝም ብለውኛል አይደል የሚገቡባት እቻ አምስት ሺህ ብር ናት እሺ እናት ያዙ እኛ እንደርሱ ያሉትንና ጠይቁ እየተባለ እንላካለን። ጽጌ ማርያም እና ፍቅረ ማርያም ይባላሉ ባልና ሚስት ናቸው። ይመርቁን ልጆቻችንም እኛንም ይመርቁን ብሎ ነው ይህንን ሁሉ ያደረጉት። እሺ፣ እሺ፣ እሺ። እና ታዲያ እግዚአብሔር ይስጥልኝ። አሜን። የልጆች አባት እናት ያርጋቸው። አሜን። ያቆየላቸው። አሜን። እድሜ ይስጣችሁ። አሜን። እናንተንም ያኖራችሁ። አሜን። እግዚአብሔር ይስጣችሁ። አሜን። እኔ እናት አደጉ አምላክ ያረጋችሁ። አሜን። እኔ እናት አደጉ ያቁማችሁ። አሜን። እድሜ ይስጣችሁ። አሜን። እኔ እናት እድሜ ይስጣችሁ። አሜን። ደስ ብሎታል። አዎ፣ በጣም ደስ ያለኝ። እሺ። በጣም ነው ደስ ያለኝ። እሺ። ጎረቤቶትን ምናምን እንነግራችኋለን። እሺ። እንዲያስፈጩላችሁ እንዲጋግሩልዎት። እሺ። እሺ። እኔ እናት። አዎ፣ እቺ ለምን ጋር አትች እሺ እንነግራቸዋለን። እሺ ማይ እሺ እናስገባለሁት አስገብተን ልወታል አሜን። ሰላም የሆነው እሺ አሜን አሜን። እሺ እሺ እኔነት እንላታለን፣ አደራ እንላታለን። እሺ